በኢትዮጵያ ተራራማ አካባቢዎች መካከል ነፋሱ በጤፍ ማሳዎች ውስጥ ሚስጥሮችን በሚያንሾካሹቁበት ውብ መንደር አስቴር የምትባል አንዲት ወጣት ሴት ትኖር ነበር። ኮረብታዎች መካከል የተደበቀው መንደሯ ዋና ምግባቸው ለሆነው እንጀራ ማዘጋጃ ጥንታዊውን እህል በሆነው ጤፍ ላይ በሚተማመኑ ደጋግ ሰዎች የተመሠረተ ነው። በዚያን ጊዜ የሚያዘጋጁት እንጀራ ብዙውን ጊዜ ወፍራም፣ ያልተስተካከለ ቅርጽና መራራ ወይም የሚኮመጠጥ ጣዕም ነበረው አስቴር የሞግጉት ያላትና አስተዋይ ስለነበረች አያቷን መቤት የዕለት እንጀራቸውን ሲያዘጋጁ ሰዓታትን አብራቸው ታሳልፍ ነበር። የአስቴር አያትን መቤት በጠወለጉ እጆቻቸውና በትዕግሥት መንፈሳቸው በዘመናት የተላለፈውን ባህላዊ ዘዴ ወርሰው ይገለገሉበታል። አንድ ቀን አስቴር አያቷን በማገዝ ተጠምዳ እንጀራ ለመጋገር የፈለውን የጤፍ ሊጥ ስታማስል፣ ቀጭኑ ውሃማውና የላይኛው ሽፋን ለብቻው ከበሰለ ስስ ስፖንጅ የሚመስል እንጀራ እንደሚፈጠር አስተዋለች። በመወጉጉት ተገፋፍታ ሞከረች። ቀጭኑን ሽፋን በጥንቃቄ ቀጥታ ምጣድ በሚባለው ሞቃታማ ክብ ሸክላ ላይ አፍስሳ ስታስተውል ሲንተከተክና ወደ ቀላል አየር የተሞላ እንጀራ ሲቀየር ተመለከተች። ውጤቱ መገለጥ ነበር። ባህሪውና ያለው ጣዕም ቀላል ሻካርነት ያለው ለስላሳ፣ የበለጠ የሚጣፍጥ ነበር። መጀመሪያ ላይ ከባህል መውጣት ያመነቱት አያቷ እመቤት የአስቴርን ፈጠራ እያደገ በሚሄድ ፍላጎት ተመለከቱት። አዲሱን እንጀራ ቀምሰው አይኖቻቸው ተከፈቱ። ወሬው በመንደሩ ተሰራጨ። አዲሱ ዘዴ በፍጥነት ተቀባይነት ያገኘ የተወደደ መሠረተ ምግብ ወይም የምግብ ቅርስ ሆነ። የአስቴር ፈጠራ ቀላል ቢሆንም ነገር ግን አፈታሪክ ወይም ንግርት ሆነ። የተሻለ እንጀራ ለማዘጋጀት ብቻ አልነበረም፣ የማወቅ ጉጉት መንፈስና ባህልን ለማሻሻል ፈቃደኝነት ማሳየትም ጭምር እንጂ። በጣም ጥንታዊ ልማዶች እንኳን ሊሻሻሉ እንደሚችሉና ለተቀበሏቸው ሰዎች ህይወትን እንደሚያበለጸጉ ማሳያ ነበር።